ሰላም ዩቱብ፣ ዛሬ በሌላ ቪዲዮ መጥቼላችኋለሁ። ይሄን ሰሞን እጠፋ እቃለሁ ግን ኮንቴንት ለመልቀቅ እየሞከርኩ ነው። ለማንኛውም በዛሬ ቪዲዮ፣ ባለፈው ካስታውሳችሁ በቡቻ ቻናል፣ ቡቻ ሰላም በላቸው፣ እሱም ጠፍቷል ያሉ። ለማንኛውም በባለፈው ቪዲዮ በቡቻ ቻናል እንዳያችሁት መኪና ቁልፍ ትቼው ነበረ። ዞሮ ዞሮ በዛሬ ቪዲዮ ደግሞ

እንደምታየት ሰው የለበትና ሰዎች የሚለማምዱበት ድርጅቶች መጥቶ የሚያለማምዱበት ቦታ ነው። በአሱ ምናበ ቦታ ነው። ብዙ እንትን አይደለም። ወደፊት ወደኋላ፣ ወደ ቀኝ፣ ወደ ግራ ደግመህ ትለማምዳለህ። ደግሞ በአስር መሄድ ነው እና

እንደፈለግ ወይ ወደፊት ታስኪዳል ወይ ወደኋላ ታደርጋለህ። ምንድን ነው ወደኋላ? ወደፊትና ወደኋላ ኖ፣ ይህን አር ወደኋላ፣ ዲ ወደፊት። በጣም ጥሩ። ይህ ምንድን ነው? ይሄ የአየር ነው፣ ወንበር ማንቀጥቅጫ ነው ነበር

መልስ መልስ መልስ መልስ መልስ መልስ። በጣም ጥሩ እሱ ነው ዋናው። የመጀመሪያ ትምህርታችን መሄድና መምጣት ነው። በጣም ጥሩ ቀላል ነች መኪና። ግርባ መጎሷ እንዴት ነው?

ነዳጅ መንካት ይችላል። አሪፍ ነው። ተር ማድረግ ትንሽ ትንሽ ይቀርባል። ምክንያቱም ስታዞ ፍሬንት ይዘድርግ ቀስ እያልኩና መጀመሪያ ቀስ ብትጀምር ኖር አያስቸግርም። የመጀመሪያ ስትሆን ቀስ እያልኩና ነገርኩ ነው እኮ እኔ። ምን አስተካክል የተባልክ ነው? እስኪ ስማ፣ ወይኔ! እንደ ገና ከመጀመሪያ ፍት ትምህርታችን የተጨቃጨቅን ምን እንትን ምን አይነት ፍጡር ነው? ስለዛ ያስኩት ቪዲዮ ይመስላል። ቡቻ ስንት ነበር? ሲጠው አምስት ነው። አማኒ ስድስት ሆነ። ትንሽ አይሰማም፣ ችግሩ እሱ ነው። ምልሆን አይሰማም። እሺ አጋጭራለሁ። ኤዌይስ አሁንም እንደዚያ መኪናዎች መከራ ከፈለጋችሁ ማጋም ታገኙት። ቅዱስ ካር ሬንታል ኤንድ ቱር በዚህ ቁጥር ደውላችሁ